ሰላም ሰላም፣ ጤና ይስጥልኝ የምወዳችሁ የማከብራችሁ ውድ የዩቱብ ቤተሰቦችን፣ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም? ከኔ ሁሉ ሰላም ነው። ሰላም ናችሁ? ብዙ ጊዜ ይበልልኝ። እንዴት ናችሁ? ደህና ናችሁ? ስንባቱ ስራ፣ ጤና ሁሉ መልካም? ከኔ ሁሉ መልካም ነው። እግዚአብሔር የተመሰገነ ይሆን ስለ ሁሉም ነገር። እና እንዴት ናችሁልኝ? ሁሉ ሰላም? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ያለ ሁላችሁ እናንተም ብያላችሁ ተስፋ እንዳርቻ ሰላማችሁ ሁሉ ይብዛልኝ እያልኩኝ ማለት ነው። ልጅ ላሳያችሁ ነበረ። ያው ገና አለምደኝም፣ ግን ያው አንዳንዴ ይቀርበኛል፣ አንዳንዴ አይቀርበኝም። ያው ቶሎ ላይቀርበኝ ይችላል፣ ግን በጣም ከባድ ነው፣ ከባድ ማለት ነው። እና ዳዊትዬ፣ ና ናማንዴ እና ሰላም ብላችሁ እስቲ እና ላስተዋውቃችሁ ዳይ ምናም አንዴ እና ሻዩ ሻይ እኮ አፍልቼልሃለሁ። ዩ ሻይ ለአንተ ዩ አማስየልህሙ ሉክናስቲ ናም ካዩ ልቀዳልህ ነው። ዚ እንግዲህ ነገ ተነገ ወዲያ ልጄን አስተዋውቃችኋለሁ። ሁሉች እና ዛኔ በጣም ሰላም ነኝ። ሰላማችሁ ብዝቲ በልልኝ። ባለም ዳርቻ በርቱልኝ፣ ጠንክሩልኝ። እንግዲህ አሁን እንግዲህ ትንሽ ድካም ላይ ስለሆንኩኝ በጣም ስገባ በጣም ደክሞ የነበር እና እንግዲህ ገና ዛሬ ከገባሁኝ ራሱ ስንት ሶስት ቀኔ ነው መስለዋል። ሶስት ቀኔ ነው በጣም ከባድ ነበር እና እግዚአብሔር ይመስገን። እንዲሁም ደግሞ ወታችሁም ደግሞ ቪዲዮ ለመስራት አትችሉም። ምክንያቱም ያው እንደገባችሁ ሰው ምናምን ትንሽ ከቤት አያስወጣችሁም እንግዳም ስላለ እንደ ቪዲዮ ለመስራት አይመችም እና በሰፊው እንግዲህ በብዙ በብዙ ነገሮች እንገናኛለን እስክንገናኝ ድረስ እንግዲህ በእንደዚህ አጠር አጠር ባሉ ከልጄ ጋር እያሳለፍኩኝ ቪዲዮ እሰራላችኋለሁ። እንዲሁም ደግሞ ብዙ አላደለም እናንተ ያልኳችሁ ብዙ እናንተ ልትማሩበት ታተርበትችልትን ነገር ሸር እንደማድረጋችሁ እነግራችኋለሁ ማለት ነው እና እንግዲህ ከትንሽ ቀኖች በኋላ ይጀምራል ማለት ነው። እና ልጆችዬ ሰብስክራይብ እያደረጋችሁን ላይክ እያደረጋችሁን አበረታቱኝ። ከጎን የሆኑ ሁላችሁም እሺ፣ ለቤት ያዳድስ የሆናችሁ ደግሞ አትለፉም፣ ሰብስክራይብ አድርጉ፣ ሸር አድርጉ። እላችኋለሁም እያደረጋችሁንም ስላላችሁ በጣም ነው የማመሰግናችሁ። በያላችሁበት ባለመላቻ ሰላም ቆስትዬ ናማ ዳዊት ና እንካ፣ ይኸው ና እንካ። ወይኔ ሲያምር ና ና እንአንድ ጊዜ እንግዲህ ብዬን በቀጣይ እንግዲህ አብሮኝ የሚሰራ ስለሆነ እንግዲህ ለዛሬ ሰሞኑን፣ ያው ገና ማደግ ስለሆነ እየለመደኝ አይደለም ገና፣ ከባድ ነው ይሄም እራሱ። እግዚአብሔር ተመስገን እያልኩኝ ነው ላችኋለሁ ዶችዬ እና በቃ ከአባቱ ጋር ነው እሱ የሚያስበው እንጂ እኔን እሺ አይልም፣ ገና አለመደኝም። እና በእውነት ግን ከልጅ ተራርቆ ልጅን ጥሎ መሄድ በጣም አሁን እንደ ድሮ አይደለም። በእውነት አሁን ድሮ ልጆቻቸውን ጥሎ ሲሄዱ ምናምን እንደዚህ አልነበረም። አሁን ግን በጣም ከባድ ነው። በኛ ጊዜ ማለት ነው። በእውነት በጣም እና ፈልዶች ጌ ልጅ ትታችሁ ሄዳችሁ ጥያቄው በጣም ከባድ ነው። በጣም ብዙ ነገር እና ወደ ሀገራችሁ ግቡ። ህይወት እንደሆነች እንደያዝናት እንዳሰብናት የምትሆነው በእንትን ነው። ስለዚህ ጊዜያችን ጊዜያችንን ሳናባክን በስደት ልጆቻችንን በተለይ ልጆቻችንን እንደኔ ልጅ ትታችሁ ሄዳችሁ እህቶች ወንድሞች፣ በእውነት በጣም ከባድ ነው። ልጅ ትቶ ሰው ሀገር በጣም ከባድ ነው፣ እና ስትመጡም በጣም ከባድ ነው። እዚህ የሚያሳያችሁ ፊሊንግ ማለት ነው እና በእውነት በቃ በጣም ነው። ይኸው እስኪለምዱም ድረስ ነው፣ ግን በጣም ከባድ ነው። ብዙ ነገር ልባቸው ይሰበራል። እዚህ እንኳን ተመቶ እንግዲህ እና ይህን የምላችሁ ውዶችዬ በጣም ወዳችኋለሁ፣ አከብራችኋለሁ። አዳዲስ ሲሆናችሁም እንዲሁም ደግሞ ቤተሰብ ናችሁን፣ ሰብስክራይብና ላይክ እያረጋችሁ አበረታቱ ይላችኋለሁ፣ ከጎን እንድትሆኑ እና በጣም ወዳችኋለሁም እያላችሁበት ባለምዳችን ሰላም ሁላችኋለሁ። በሀገር ውስጥም በሀገር ውጭም ያላችሁ እያላችሁበት ባለምዳርቻ ሰላም ሁኑልኝ። ሁላችንም ሰላም እስክንገና፣ እንግዲህ በሌላ ቪዲዮ ሰላም ሁኑልኝ። እንግዲ ሻይ ይጠጣ ነው ሻይ እየጠጣሁ ነው አሁን ማለት ነው መቅሰስ እየመቅሰስ ሻይ ነው የሚባል እና የኔ ውዶች በእውነት እግዚአብሔር ይመስገን እንዳሰቡት ነው የሆነ ሁሉም ነገር እና በጣም ስለሁሉም እግዚአብሔር ይመስገን። ወዳችኋለሁ። ዳዊት ይሄ ነህ ነው። አንተስ